ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እንደምንዋላችሁ። የሰኔ 3 ቀን 2017 ዓመተ ምህረት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ፣ አብራችሁ ቆያለሁ። በቅድሚያም አርዕስቶቹን እናስቀድም። ጎንደር ላይ ዛሬ በበርካታ ግንባሮች በድል የታጀቡ ውጊያዎች ተካሂደዋል። አንድ ሙሉ ወረዳን ነፃ ያወጣ የአማራ ፋኖ በሱዳን ኮሪደርም አይደፈሬነቱን በማስመስከር የብልጽግናን ምሽግ ሰብሯል። ከቀናት በፊት ጉዳት የደረሰበት ኮማንደር ዛሬ ሕይወቱ አልፏል። የጎንደር ቀጠና ተጋድሎ ምን ይመስላል? የሚለውን ዜናችን በዝርዝር ያስደምጣችኋል። በቀዳሚነት ይቀርባል። የአማራ ፋኖ ተጋድሎ አንድ ደረጃ ወደፊት ለድል ተጠግቷል። ከአዲስ አበባ በቅርብ ርቀት የተገኘውን የፋኖ ተጋድሎን አስመልክቶ የተሰናዳ ዝርዝር መረጃ አለ። እጅን በአፍ ላይ የሚያስጭነውን የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ተጋድሎ የጣና ዜና በዝርዝር አሰናድቶታል። ታደምጦታላችሁ። በቅርቡ እጁን ለብልጽግና የሰጠው የፋኖ አመራር ሚልሻ እየመራ የቀድሞ ጓዶቹን ሊወጋ ዘምቶ ነበር። ድል ቀናውን በፋኑ ላይ መጠነኛ ጉዳት እንዲደርስ ያደረገ ሲሆን የፋኑ የውጊያ ብቃት ግን ለከባ የመጣውን የብልጽግና ሰራዊት በሚገባ መክተው ድል ማድረግ ችለዋል። በየትኛው ግንባር የሚለውን ዜናችን የሚያስደምጣችሁ የዕለቱ መረጃ ነው። ኢንተርናሽናል ጄኔራል ነኝ እንጂ የየትኛውም የፖለቲካ ፓርቲ የሚያሽከረክረኝ የፓርቲ ሚልሻ አይደለሁም። ይህን የተናገሩት አንድ አንጋፋ ጄኔራል ናቸው። አራት ክፍለ ጦር መራለው። ፓርቲው ቢፈርስ ቢከስም አያገባኝም። የእኔ ትኩረት ጄኔራልነቴን ዝቅ አድርጌ የፓርቲ ሚሊሻ እንዳልሆን መታገል ነው ይላሉ። የጄኔራሉን ንግግርና የሚመሯቸውን አራት ክፍለ ጦሮች የሚመለከት ዝርዝር መረጃ ሰዓቱን ጠብቆ ወደ እናንተ ይደርሳል። ብልጽግናው ነገሮች ሁሉ ከእጁ እየማሙበት ነው። ከፓርላማ አባላት መካከል 296 የሚሆኑት አዳራሹን ጥለው ወጥተዋል። አቶ ታገሰ ጫፉ ባልተገኙበትና ወይዘሮ ሎሚ በዶ በመሩት ስብሰባ ዶክተር ደሳለኝ ጫኔ የከባድ ማስጠንቀቂያ ሰጥተዋል። ጋዜጠኛው ደግሞ ለእስር ተዳርጓል። የዕለቱ ዜናችን አካል ነው። ሰዓቱን ጠብቆ ይቀርባል። ታደምጦታላችሁ። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ቆዩ እያልን ወደ ዝርዝሩ እናመራለን። ቀዳሚ ወዳደረግነው ዘገባችን አለፍን። ፋኖ ሙሉ ወረዳውን ተቆጣጠረ። የአማራ ፋኖ ጎንደር ጠቅላይ ግዛት ሕዝብ ምስራቅ በለሳ ወረዳን ሙሉ በሙሉ ሲቆጣጠረ በሱዳን ኮሪደር ደግሞ የብልጽግናን ምሽግ በመስበር ሁለት ከተሞችን ተቆጣጥሯል። የጠቅላይ ግዛት እዝ ዋና ቃል አቀባይ አርበኛ ኪሩቤል ጎበየ የትጋር ሎን ውሎና ድሉን አስመልክቶ ለጣና ቴሌቪዥን እንደገለጸው ለአንድ ሳምንት ለአስጨራሽ ውጊያ ሲያደርግ የሰነበተው የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ዋሊያ ክፍለ ጦር ምስራቅ በለሳ ወረዳን ሙሉ በሙሉ በመቆጣጠር ዛሬ ጧት ሶስት ሰዓት ላይ ከወረዳው ዋና ከተማ ኬንፋዝ በገላ ገብቷል ብለዋል። የጠቅላይ ግዛት ህዝብ ዋና ቃል አቀባይ አርበኛ ኪሩቤል ጎቤ ተጋድሎን ውሎና ድሉን አስመልክቶ ለጣና ቴሌቪዥን እንደገለጸው ለአንድ ሳምንት ለአስጨራሽ ውጊያ ሲያደርግ የሰነበተው የአማራ ፋኖ ጎንደር ጠቅላይ ግዛት ህዝብ ዋሊያ ክፍለ ጦር ምስራቅ በለሳ ወረዳን ሙሉ በሙሉ በመቆጣጠር ዛሬ ጧት ሶስት ሰዓት ላይ ከወረዳው ዋና ከተማ ኪንፋዝ በገላ ገብቷል ብሏል። በተጋድሎ ከፍተኛ ቁጥር ያለው የብልጽግና ሰራዊት እርምጃ እንደተወሰደበት የገለጸው አርበኛ ኪሩቤል ሳምንት ሙሉ ከወሰደው ከባድ ውጊያ መካከል የሁለቱ ቀናት ተጋድሎ ለ12 ሰዓታት ብርቱ ፍልሚያ የተካሄዱባቸው እንደነበሩ ቃል አቀባዩ ተናግሯል። በፋኖ ብርቱ ክንድ ተመትቶ ከተማዋን ለቆ ወደ መናገሻ ጎንደር የሸሸው የብልጽግናው ሰራዊት ቁስለት የደረሰባቸውን አባላቱን ይዞ ባለመሄዱ በዚህ ሰዓት የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ዋልያ ክፍለ ጦር እንክብካቤ እያደረገላቸው ይገኛል። የፋኖ ተጋድሎ በሱዳን ኮሪደር የአማራ ግዛት ቀጥሎ የተካሄደ ሲሆን የአማራ ፋኖ ጎንደር ጠቅላይ ግዛት እዝ አርበኞች ክፍለ ጦር ሸመለጋሪያና ከለላ የተባሉ ከተሞችን መቆጣጠሩ ታውቋል። በሁለቱም ቀጠናዎች የነበሩ ተጋድሎዎችን አስመልክቶ አርበኛ ኪሩቤል በማለት በዝርዝር ተናግሯል። አመሰግናለሁ። የአማራ ፋኖ ሕዝባዊ ድርጅት ጎንደር ጠቅላይ ግዛት ዋሊያ ክፍለ ጦር ምስራቅ በለሳን ሙሉ በሙሉ ተቆጣጥሯል። ክፍለ ጦሩ በቀጠናው ለአንድ ሳምንት የቆየ ልብ አስጨራሽ ውጊያ ሲያደርግ ሰንብቶ ከፍተኛ ቁጥር ያለው የጠላት ሰራዊት በመደምሰስ ከተማውን መቆጣጠር ችሏል እን ከተማው በፋኖ ሰራዊት ቁጥጥር ስር የገባው ዛሬ ማለዳ ሶስት ሰዓት ሲሆን አዳር በተሰራ ልዩ ኦፕሬሽን ነው የተያዘው ክፍለ ጦሩ በቀጠናው ሲያደርግ የሰነበተውን ተጋድሎ ስንዘግብ የሰነበትን ሲሆን በተለይ በ24 ና በ29 12 ሰዓት የፈጀ የሙልቀን ውጊያ ማድረጉን መዘገባችን ይታወቃልኝ። ጠላት ከፍተኛ በከፍተኛ ሁኔታ ከመደናገጡ የተነሳ ሕክምና ላይ የነበሩ ቁስለኞችን ሳይቀር ጥሎ በመፈርጠጡ ሰራዊቱ በቁጥጥር ስር አድርጎ እንክብካቤ እያደረጋላቸው ይገኛልኝ። በአሁኑ ሰዓት የተረፈው የጠላት ሰራዊት ጓዙን ጠቅልሎ ወደ ጎንደር ከተማ የኮበለለ ሲሆን የጠቅላይ ዙ ሰራዊትም ከተማውን ተቆጣጥሮ እያረጋጋ ነው የሚገኘው። በሌላ በኩል በትናንትናው ሁለትም ምዕራብ ጎንደር ዞን በአርበኞች ክፍለ ጦር አማካኝነት ከፍተኛ ውጊያ ሲደረጉ ውሏልኝ። ውጊያው ከጧቱ 12 ሰዓት የጀመረ ሲሆን ሁለት ከተሞችን መቆጣጠር ተችሏልኝ። ሽመላ ጋራና ከለላ የተባሉ ከተሞችን መቆጣጠር የተቻለ ሲሆን በከተሞች ላይ መሽጎ የነበረው የጠላት ኃይል በከፍተኛ ሁኔታ የተመታበትና ከተሞችም ከጠላት ነፃ የተደረጉበት ውጊያ ነበረ። ቆስቁስ ብርጌድ ዳኛው ወርቅ ነህ ብርጌድና በላይ ዘለቀ ብርጌድ የተባሉ ብርጌዶች በጥምር ጠላትን ከባ በማስገባት የፈጸሙት ተልኮ ሲሆን በጠላት ላይ ከፍተኛ ቁሳዊና ሰባዊ ኪሳራ ደርሶበት ፈርጥጦ ሊሄድ ተገዷል፣ ማለት ነው። ከሌላ የተባለችው ከተማ አንድ ሰዓት 3 ሰዓት ተጀምሮ ከአንድ ሰዓት ውጊያ በኋላ አራት ሰዓት ላይ መቆጣጠር የተቻለ ሲሆን ሽመለጋራ ደግሞ ከፍተኛ ወጊያ ሲደረግ ከዋለ በኋላ ሁለት ምሽግ ተሰብሮ 9 ሰዓት ላይ መያዝ የተቻለበት ሁኔታ ነው ያለው። የብልጽግናው ሊቀመንበር ታማኝ ጦር አዛዣቸው ጄኔራል ብርሃኑ በቀለ በዳዳ እስከ ሰኔ 30 ተዋግተን አግተን ጽንፈኛውን ካጠፋን ወይም ትርጉም አልባ አድርገን ካዳክም ነው በኋላ ክልሉን ለቀን እንወጣለን፣ ከዚያ የሚልሻ ተቀብሎ የለቀማ ስራውን ይወጣል ብለው መናገራቸው ይታወሳል። መሬት ላይ ያለው እውነታ ግን ከቤተመንግስቱ መንግስቱ ታማኝ ጄኔራል ንግግር በእጅጉ ተቃራኒ ሆኖ ተገኝቷል። በሌላ የዚሁ ቀጠና ወደ ግንባር መረጃ ከቀናት በፊት የአማራ ፋኖ በወሎ ቤት አማራ አሳምነው ኮር ሰራዊት በብልጽግና ሰራዊት ከበባ ገብቶ በነበረበት ወቅት ከበባውን የሰበረው የቴጌጣይቱ ክፍለ ጦር ዛሬም ተመሳሳይ ገድል ፈጸመም። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ዘመቻ መምሪ ኃላፊ በሆነው አርበኛ ተሾም አበባው የሚመራው እቴጌጣዊቱ ክፍለ ጦር የብልጽግና ሰራዊት በራስ ጉና ክፍለ ጦር ላይ ያደረገውን ከበባ በመስበር ከፍተኛ ወታደራዊ ድል መጎናጸፉን የክፍለ ጦሩ ቃል አቀባይ ክፍል አስታውቋል። የቴጌጣይቱ ክፍለ ጦር ቃል አቀባይ አርበኛ መልካም ውጣሴ ለጣና ቴሌቪዥን እንዳስታወቀው ጠላት በጉና በጌምድር ወረዳ ኪምቲ ወደሚባል ቦታ ገብቶ በራስ ጉና ክፍለ ጦር ከበባ ለመፈጸም ቢሞክርም ለሶስት ቀናት ያክል ውጊያ በማድረግ ከፍተኛ ምት መተውታል። በተጋድሏቸውም በተጋርሏቸው አምስት የባዲ ሚሊሻ 15 የብልጽግና ሰራዊትና አድማ ብተና እርምጃ ተወስዶበታል ብሏል። አርበኛ መልካሙ አክሎን በፋኖ ብርቱ ምት የተመታው የብልጽግና ሰራዊት ኃይሉን አሰባስቦ ኬምቴን ለመያዝ እንደገና ተመልሶ የሞት የሽረት ውጊያ አድርጎ ነበር። የጠላትን የኃይል ሚዛን በመረዳት ራስ ጉና ክፍለ ጦርን ለመደገፍ ከርቀት የተጓዘው ቴጌጣይቱ ክፍለ ጦር በጠላት ላይ ከፍተኛ ኪሳራ ማድረስ ችሏል። የፋኖን የተቀናጀ ምት መቋቋም ያልቻለው የብልጽግና ሰራዊት ኬምቴ መግባት ተስኖት ወደ ክምር ድንጋይ ያፈገፈገ ሲሆን፣ ደበሌማ ከሚባለው ቦታ ደርሷል። የቴጌጣይቱ ክፍለ ጦር ሰራዊት በዚህ ተጋድሎ ዛሬም እንደ ትናንቱ ለወንድሞቹ ታማኝነቱን አሳይቷል። በፋኖ ላይ የሚደርስን ከበባም ሆነ የፊት ለፊት ውጊያ ከተጠየቀ ጌጣይቱ ክፍለ ጦር በመሪው ተሾማ አባው እየተመራ ለጓዶቹ አጋርነቱን ለማሳየት ሁሌም ዝግጁ ነው በማለት ተናግሯል። ይህ በእንዲህ እንዳለ ከቀናት በፊት በዚሁ ጎንደር ቀጠና የአማራ ፋኖ አንድነት በጎንደር አርኖ ጋርኖ ላይ ታላቅ ድል መቀዳጀቱ ይታወሳል። በዚህ ተጋድሎ ከፍተኛ ጉዳት የደረሰባቸውና ጎንደር ሕክምና ሲደረግላቸው የነበሩት የማዕከላዊ ጎንደር ዞን አድማ ብተና መምሪያ ኃላፊ ኮማንደር በላይነህ ነ ህይወታቸው ማለፉ ታውቋል። ወደ ተከታዩ መረጃችን አለፍን። ከአዲስ አበባ በቅርብ ርቀት የፋኖ ታላቅ ድል በአርበኛ መከታው ማሙ የሚመራው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከአዲስ አበባ በቅርብ ርቀት በሚገኙ ወረዳዎች የብልጽግናን ሰራዊት ድል መንሳቱን ቀጥሏል። የአማራ ህዝብ የተደቀነበትን የህልውና አደጋ ለመቀልበስ በታማኝነት እየተፋለሙ ከሚገኙትና የህዝብ ሙሉ ድጋፍ ከተቸራቸው የአማራ ፋኖ አደረጃጀቶች መካከል አንዱ የሆነው የአማራ ፋኖዋ ጠቅላይ ግዛት እዝ ተጉለትና ቡልጋ ውራጃ ላይ የብልጽግናውን ሰራዊት መደበኛ ውጊያ በመክፈት ታላቅ ድል መቀዳጀቱ ለጣና ቴሌቪዥን የደረሰው መረጃ ያመላክታል። የአማራ ህዝብ የተደቀነበትን የሉን አደጋ ለመቀልበስ በታማኝነት እየተፋለመው ከሚገኙትና የህዝብ ሙሉ ድጋፍ ከተቸራቸው የአማራ ፋኖ አደረጃጀቶች መካከል አንዱ የሆነው የአማራ ፋኖዋ ጠቅላይ ግዛት ጉለትና ቡልጋ አውራጃ ላይ የብልጽግናውን ሰራዊት መደበኛ ውጊያ በመክፈት ታላቅ ድል መቀዳጀቱን ለጣና ቴሌቪዥን የደረሰው መረጃ ያመላክታል። እዙ ለአማራ ህዝብ የልውና ትግል የሚያደርገውን ተጋድሎ ከመደበኛ ሰራዊት በተጨማሪ የአባት አርበኞች አደረጃጀት በመፍጠር ሁለቱን ኃይሎች በማቀናጀት እየተፋለመ ይገኛል። በትናንትና ዕለት የተካሄደውንና ከአዲስ አበባ በቅርብ ርቀት የፋኖን ድል ያበሰረውን ተጋድሎ ያደረጉትም የፋኖ መደበኛ ሰራዊትና የአባት አርበኞች ፋኖ በጥምረት ያደረጉት የጋራ ኦፕሬሽን መሆኑን የአጼ አምደጽዮን ኮር አስታውቋል። የኮሮ ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን ባደረሰን የተጋድሎ ድል መረጃ በአርበኛ መከተው ማሞ የሚመራው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደጽዮን ኮር የተጎናጸፈው ታላቅ ድል በሸዋ ጠቅላይ ግዛት በተጉለትና ቡልጋ አውራጃ መሆኑን ተናግሯል። የብልጽግናው ሰራዊት መነሻውን ሳላ ድንጋይ ከተማ በማድረግ በሁለት አቅጣጫ ወደ ፋኖ ቀጠና ለመግባት እንቅስቃሴ መጀመሩን መረጃው ደረሰን። መረጃው እንደደረሰን ሁልጊዜም ቢሆን በተጠንቀቅ ላይ የሚገኘው ሰራዊታችን ፈጥኖ ለኦፕሬሽን በመዘጋጀት በሁለቱ የፋኖ አደረጃጀቶች የውጊያ የበላይነት በመውሰድ ሊያጠፋን የመጣውን ቀድመን በመምታት ያልጠበቀውን ኪሳራ እንዲደርስበት አድርገን እርምጃ ወስደንበታል ብሏል። በዚህ ውጊያ የብልጽግናው ሰራዊት የሰውና ቆሳዊ ኪሳራ ማስተናገዱን የገለጸው የአጼ አምደ ጽዮን ኮር ሚዲያ ሚዲያና ኮሚኒኬሽን ክፍል ኦፕሬሽኑን በመፈጸም ለአማራ ሕዝብ ክብር የሚመጠን ታላቅ ድል የተጎናጸፉት የአጼ ዳዊት ክፍለ ጦር የታደለ ጠና ሁለተኛ ሻለቃ በቀጠናው ከሚገኙት የጀግኖች አባት አርበኞች ፋኖ አባላት ጋር በመናበብ ነው ሲል የተጋድሎው ተሳታፊዎች አስታውቋል። የኮሮ ሚዲያና ኮሚኒኬሽን ክፍል አክሎም በጠላት ዘራፊ ቡድን ላይ በተወሰደ የተናበበ ኦፕሬሽን የአፄ ዳዊት ክፍለ ጦር ታደለጠና ሁለተኛ ሻለቃ ከአርበኞች ተወርዋሪ ወንድማማቾች ብርጌድ ጋር ባስመዘገቡት የአውደ ውጊያ የበላይነት የብልጽግናውን ሰራዊት አንገት ያስደፋ የፋኖ የበላይነትን ያስመሰከረ ድል በመሆኑ የአካባቢው ማህበረሰብ በልጆቻቸው ጀግንነት ደስታቸውን ገልጸዋል፣ በማለት በፋኖ ተጋድሎ የአማራ ሕዝብ ያለውን ተስፋ እያገኘ መሆኑን ተናግሯል። የአማራ ፋኖ ሸዋ ጠቅላይ ግዛት እስከ አዲስ አበባ በቅርብ ርቀትና ከደብረ ብርሃን ከተማ ደግሞ እጅግ በቀረበ ቦታ ላይ ድል ማድረጉን ተከትሎ የብልጽግናው ሰራዊት ለከፋ ጭንቀት እንደተዳረገ የጣና ቴሌቪዥን ወታደራዊ ምንጮች ገልጸዋል። መረጃዎቻችን እንደቀጠሉ ናቸው። አሁንም ቆይታችሁ ከጣና ቴሌቪዥን ጋር ይሁን። ከዞኑ ከተማ በቅርብ ርቀት ፋኖ ድል አደረገ። ለብልጽግና እጅ የሰጠው የቀድሞ የፋኖ መሪ የነበረበትን ክፍለ ጦር ተመልሶ ለመውጋት ሚሊሻ እየመራ ቢገባም በፋኖ ብርቱ ክንድ ተመክቶ መመለሱን የአማራ ፋኖ ጎንደር ጠቅላይ ግዛት እዝ አስታወቀ። በአማራ ፋኖ ጎንደር ጠቅላይ ግዛት እዝ የ26ኛ ኮር አባል የሆነው የራስ ጉና ክፍለ ጦር ለጣና ቴሌቪዥን እንደገለጸው በቀድሞ የክፍለ ጦር ዋና አዛዥ እና አሁን ግን ለብልጽግናው ስርዓት እጅ የሰጠው አማኑኤል ሞላ ከብልጽግና በተሰጠው ተልእኮ መሰረት ክፍለ ጦሩን ለማፍረስ ሞክሮ ሊሳካለት አልቻለም። በአማራ ፋኖ ጎንደር ጠቅላይ ግዛት እዚህ 206ኛ ኮር አባል የሆነው የተራራው ራስ ጉና ክፍለ ጦር ለጣና ቴሌቪዥን እንደገለጸው በቀድሞ የክፍለ ጦር ዋና አዛዥ እና አሁን ግን ለብልጽግናው ስርዓት እጅ የሰጠው አማኑኤል ሞላ ከብልጽግና በተሰጠው ተልእኮ መሰረት ክፍለ ጦሩን ለማፍረስ ሞክሮ ሊሳካለት አልቻለም። በሱ ተልእኮ ተቀብሎ ጦሩን ለማስመታት በተደረገው ጥረት የተወሰኑ ታጋዮች ቢሰውብንም ተራራው ራስ ጉና ክፍለ ጦር ለጠላት እንደማይሸነፍና እንደማይሳካለት ያሳየበት እንድል አድርጓል። በአማኑኤል ሞላ ፈርሷል ተብሎ የውሸት ሪፖርት የቀረበበት የራስ ጉና ክፍለ ጦር ግን ከበፊቱ በበለጠ ራሱን አደራጅቶና አጠናክሮ ከሰኔ አንድ ጀምሮ ባደረገውን ለአስጨራሽ ተጋድሎ ከፍተኛ ድል እየተቀዳጀ ይገኛል ብለዋል። ተራራው ራስ ጉና ክፍለ ጦር በትናንትናው እለት ከጉና በጌምድር ወረዳ ከቀትር በኋላ ባደረገው የደፈጣ ጥቃት ክምር ድንጋይ ከተማ በሶስት አቅጣጫ ሰርጎ በመግባት በመከላከያ አድማ ብተናና ሚልሻ ላይ ጉዳት አድርሶ አራት የሞትና ከአስር በላይ ደግሞ ጉዳት አድርሶ ተመልሷል። በዚህ ቦታ ላይ የዞኑ ኮማንድ ፖስት ሰብሳቢ ከአንድ ቀን በፊት ጽንፈኛውን አጥፍተነዋል፣ ተበትነዋል ሲል የነበረ ቢሆንም የተራራው ራስ ጉና ክፍለ ጦር ግን ባልተጠበቀ ሰዓት መሃል ከተማው ድረስ በመግባት ከፍተኛ ጉዳት ማድረሱን ክፍለ ጦሩ ለጣና ቴሌቪዥን አስታውቋል። የክፍለ ጦሩ ቃል አቀባይ ክፍል አክሎን በጠላት ላይ ከዚህም በላይ ጉዳት ማድረስ የሚቻል ቢሆንም የጠላት ኃይል በህዝብ ስለተደበቀብን ህዝባችን እንዳይጎዳብን በማሰብ ነው የወጣ ነው ሲል ተናግሯል። የተራራው ራስ ጉና ክፍለ ጦር የተጋድሎ ሪፖርቱን ሲቀጥልም ከዚህ በተጨማሪ በዚሁ ቀን ማታ አራት ሰዓት ክምቲ አካባቢ ጫውራ ጊዮርጊስ ከሰፈረው የጠላት ኃይል ላይ የክፍለ ጦር ሶስት አባላት ተስበው በመሄድ ምሽግ ላይ በመጣል ሰባቱን እርምጃ ስንወስድበት አምስቱ ደግሞ ጉዳት ደርሶበታል። በዚህ የተነሳም የጠላት ኃይል ቦታውን ለቆ ሸሽተዋል። በርካታ ተተኳሽና የነፍስ ወከፍ መሳሪያ በእጃችን ማስገባት ችለናል፤ በማለት የሁለት ቀናት ተከታታይ የተጋድሎ መረጃውን አድርሶናል። ይህ በእንዲህ እንዳለ በዚሁ የጋይንት አውራጃ የብልጽግና ሰራዊት በትናንትናው ዕለት የበርካታ ንጹሐን ንብረት ማውደሙን የአካባቢው ነዋሪዎች ተናገሩ። በላይጋይንት ወረዳ መኳቢያና ግድም አካባቢ ከ10 በላይ አርሶ አደሮችን፣ ከ50 በላይ የቁም እንስሳቶች የብልጽግና ወራሪ ሰራዊት በባዕዲ ሚልሻ፣ ፖሊስና ድማ ብተና ተነርተው ወደ ወረዳው ገብተው ታርደው መበላታቸውን የአይንማኞች ተናግረዋል። በዚሁ በላይ ጋይንት ወረዳ ወለላ ባር ዙሪያ ቀፎዬ ከተባለ አካባቢ ከ37 በላይ የአርሶ አደሮች የግል ትጥቅ ተቀምተው የጦር መሳሪያ ባለቤቶቹ በከፍተኛ ድብደባ ጉዳት ደርሶባቸው ነፋስ መውጫና ደብረ ታቦር ሆስፒታል ሕክምና ላይ ይገኛሉ። በተመሳሳይ በሳሌ ከተማ የፋኖ ቤተሰብ ተብለው የታሰቡ አራት ግለሰቦች ቤታቸው በጥይት ናዳ ወርዶበት ከጥቅም ውጭ ሆኗል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾች የሰኔ 3 ቀን 2017 ዓም ጣና ዜናችን እንደቀጠለ ነው። አሁንም ቆይታችሁ ከኛ ጋር ይሁን የጌታቸው ረዳ ጦር አራት ክፍለ ጦር ነው ተባለ። በአቶ ጌታቸው ረዳ የሚመራው እና በዋና ወታደራዊ አዛዥነት ደግሞ ጄኔራል ገብረ እግዚአብሔር በየነ ወዲ አንጥሮ የሚመሩት የትግራይ ሌላኛው ታጣቂ ኃይል በአራት ክፍለ ጦሮች የተደራጀ መሆኑ ታውቋል። ከ10 ሺ እስከ 15 ሺ ኃይል እንዳለው የተገለጸው ይህ ኃይል በአሁኑ ሰዓት እርስ በእርሱ መግባባት ተስኖት ከሁለት የተከፈለ እንደሆነ እየተነገረ ባለበት ሰዓት የታጣቂ ቡድኑ መሪ ጄኔራል ገብረ እግዚአብሔር በየነ ወዲ አንጥሮ ግን የሚመሩት ሰራዊት የዓላማ ችግር እንደሌለበትና በቁርጠኝነት ለትግራይ ሕዝብ መብትና ክብር እንደሚታገል ተናግረዋል። የትኛውም ፓርቲ እንደማያዛቸው የተናገሩት ጄኔራሉ ፓርቲ የማያዛቸው ሰራዊት ለመፍጠር ነው እየተደራጀን ያለ ነው ብለዋል። እኔ ኢንተርናሽናል ጄኔራል ነኝ ብለው ራሳቸውን የሚጠሩት ጄኔራል ወዲ አንጥሮ በእኔ ደረጃ የሚገኝ ኢንተርናሽናል ጄኔራል የህወሓት ሚልሻ መሆን የለበትም። ህወሓት ፓርቲያችን ነው የሚሉትን የእርሱ ሚልሻ እንደሆኑ ነው የሚቆጥራቸው። እኔ ደግሞ ሚልሻነትን አልቀበልም በማለት አቶ ጌታቸው ረዳን ተከትለው ከትግራይ ክልል በመውጣት አፋር በረሃ መግባታቸውን ይናገራሉ። ከቢቢሲ ትግረኛው ክፍል ጋር ባደረጉት ቃለ ምልልስ በርካታ ነጥቦችን ያነሱት ጄኔራል ገብረ እግዚአብሔር በየነ እኔ የህወሓት ደጋፊ አይደለውም። ፓርቲው ራሱን ይችል አልሸከመም ማለት ሰራዊቱ ፓርቲውን መሸከም የለበትም ማለት ነው። ራሱን ችሎ ወደ ህዝብ ይግባና ይወዳደር። ህወሓት ይጥፋ አይጥፋ የራሱ ጉዳይ፣ ይቀጥል አይቀጥልም የራሱ ጉዳይ ነው። እኔን የሚመለከተኝ የትግራይ ህዝብ ጉዳይ ነው ብለዋል። እርሳቸው ጥር 15 ቀን 2017 ዓ ም በህወሓት የታገዱበትን ክስተት ሲያስታውሱም ማህተም መንጠቅ አያስፈልግም ማለት ያስቀጣል እንዴ? ጽህፈት ቤቶች በመዶሻ እየሰበርክ አስተዳዳሪዎችን ማባረር ትክክል አይደለም ማለት ያስቀጣል እንዴ? እኛ የታገልነው በሰላም እንድንኖር ነው እንጂ ፓርቲ የሚያዘኝ ሚሊሻ ልሆን አይደለም። ከዚህ ድርጊታቸው እንዲታቀቡና ችግሩ በሰላማዊ መንገድ እንዲፈታ በጽሁፍ ሞከርን፣ ብዙ ጊዜ ሞክረናቸውም ቢያሉ በመጨረሻም ሊያስሩን መሆኑን ስናውቅ ወጣን። ሊያስሩን የፈለጉት ደግሞ ይህ አሁን የሚመኩበትን ሰራዊት እንደሚያጡት ላረጋግጥላቸው ፈልጋለሁ በማለት በህዋት ላይ ዝተዋል። ወታደራዊ መንግስት ለማቋቋም ወይም የፓርቲ ፖለቲካን ለማራመድ አይደለም የተደራጀ ነው የሚሉት የታጣቂ ቡድኑ መሪ የመደራጀታችን ምክንያት የህዝብ መንግስት እንዲፈጠርና ፓርቲ የማያዘው ሰራዊት እንዲፈጠር ብቻ ነው ብለዋል። በአቶ ጌታቸው የሚመራውና የብልጽግናው አገዛዝ መጠነ ሰፊ ድጋፍ የሚያደርግለት የሐራ ምድር ታጣቂ ቡድን ከጄኔራል ወዲያን ጥሮ በተጨማሪም ሌሎች ጄኔራሎችም የሚመሩት መሆኑ ይታወቃል። ትናንት ታጣቂ ቡድኑን የጎበኙትና በራያ ለማጣ ወረዳ የግብርና ኢንቨስትመንት ላይ የተሰማሩት የቀድሞ የራያ ቢራ ከፍተኛ ባለአክሲዮን ሲሆን ጄኔራል ጻድቃን ታጣቂ ቡድኑን ከሚመሩት መካከል ቀዳሚው ናቸው። ጄኔራል ጻድቃን በራያ ለማጣ ወረዳ ሀባብ ማንጎና ሌሎች የአትክልት ምርቶችን ጨምሮ የማር የወተትና የተለያዩ የኢንቨስትመንት እርባታ ላይ በስፋት የተሰማሩ ባለሀብት መሆናቸው ይታወቃል። ይህ በእንዲህ እንዳለ በደብረ ጽዮን ገብረ ሚካኤልና በጄኔራል ምግባይ ኃይል የሚመራው የህወሓት ታጣቂ ቡድን በአማራ ክልል ግዛቶች ላይ መስፈሩ ታውቋል። ህወሀት ከፍተኛ ቁጥር ያለውን ታጣቂ ኃይሉን በአማራ ክልል ራያ ወፍላ ወረዳ በሚገኘው አሸንጌ በተባለ ቦታ ላይ ያሰፈረ ሲሆን በራያ አለማጣ ወረዳ ደግሞ በሶስት ቀበሌዎች ላይ ይህንኑ ኃይሉን ማስፈሩ ታውቋል። ወደ መጨረሻው ዘገባችን አለፍን። ጋዜጠኛ ተስፋለም ወልደየስ በብልጽግና አገዛዝ ታሰረ። የረጅም ጊዜ የጋዜጠኝነት ልምድ ያካበተውና ኢትዮጵያን ኢንሳይደር መስራች የሆነው ጋዜጠኛ ተስፋለም ወልደየስ ዛሬ መታሰሩ ታውቋል። ሀቅ ሚዲያና ኮሚኒኬሽን ኢትዮጵያ ኢንሳይደር የበይነመረብ የዜና ምንጭ ዋና አዘጋጅ የሆነው ጋዜጠኛ ተስፋለም ወልደየስ በጸጥታ ኃይሎች ተይዞ መታሰሩን ማምሻውን በወጣው መግለጫ አስታውቋል። ጋዜጠኛ ተስፋለም ሁሩ ሌሊት እስጢፋኖስ አካባቢ በሚገኝ የፖሊስ መምሪያ ህንፃ ውስጥ ወንበር ላይ ማደሩንና ትናንት ቄራ አካባቢ ወደሚገኝ የፖሊስ መምሪያ መዛወሩን ድርጅቱ ገልጧል። ተስፋ ዓለም ዛሬ በአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት ቀርቦ በ15 ሺ ብር ዋስትና እንዲፈታ ተወስኖለት እንደነበር የጠቀሰው ድርጅቱ፣ ሆኖም መርማሪ ፖሊስ ይግባኝ ጠይቃለሁ በማለቱ ሳይፈታው እንደቀረ ጠቅሷል። ተስፋ ዓለም ለስር የተዳረገው ሀሰተኛ መረጃ በማሰራጨት ወንጀል ተጠርጥሮ እንደሆነ ያመላክተው ድርጅቱ የዋና አዘጋጁ ስር በኢትዮጵያ ኢንሳይደር ስራዎች ላይ ከፍተኛ ተጽዕኖ እንደሚያሳድር በመግለጽ በአስቸኳይ ተፈቶ ወደ ስራው እንዲመለስ ጥሪ አድርጓል። የብልጽግናው አገዛዝ በኢትዮጵያ ምድር ሁሉን ሚዲያዎች እያፈነ መሆኑን በተግባር እያሳየ ነው የሚሉት አስተያየት ሰጪዎች ከቀናት በፊት በኢትዮጵያ አንጋፋ የሚባለውን ሪፖርተር ጋዜጣን ፓርላማ ገብቶ እንዳይዘግብ መከልከሉ ይታወቃል። ከወራት በፊት ደግሞ አዲስ ስታንዳርድ ሚዲያን ቢሮ በመስበር የሚዲያውን ንብረት ፖሊስ መዝረፉ አይዘነጋም። የብልጽግናው ሊቀመንበር ወደ ስልጣን ማማ እንደወጡ በእኔ የስልጣን ዘመን የሚታፈን ሀሳብ የለም ሁሉም ሀሳቦች ለውይይት ክፍት ይሆናሉ፣ በተለይ የሚዲያ ነጻነት ይከበራል፣ የፓርቲያችን ስራ አስፈጻሚና ማዕከላዊ ኮሚቴ ስብሰባም የቀጥታ የቴሌቪዥን ስርጭት ያገኛሉ ማለታቸው አይዘነጋም። ሆኖም የብልጽግናው አገዛዝ ለቃሉ ሊታመን ባለመቻሉ በአሁኑ ሰዓት ጋዜጠኞችን በማፈን በማሰርና ለስደት በመዳረግ ኢትዮጵያ ከአፍሪካ ከቀዳሚዎቹ አንዷ ሆናለች። ይህ በእንዲህ እንዳለ የብልጽግናው አገዛዝ ከ50 በመቶ በታች የምክር ቤት አባላት ብቻ በተገኙበትና ሊቀመንበሩና ፈጉባኤውን ጨምሮ ከ296 በላይ አባላቱ ባልተሳተፉበት መደበኛ ስብሰባ የ2018 ዓ ም ረቂቅ በጀት ላይ ውይይት አድርጓል። ከ1.2 ትሪሊየን ብር በላይ ግብር በመሰብሰብ በጀቴን እመራለሁ ብሎ ብልጽግና ያረቀቀው የ2018 ዓ ም በጀት ከ1.5 ትሪሊየን ብር በላይ ሆኗል። በጀቱ ለፋይናንስ እና ቋሚ ኮሚቴ እንዲወያይበት የተመራ ሲሆን የምክር ቤት አባሉ ዶክተር ደሳለኝ ጫኔ የሰራተኛውን የኑሮ ደረጃ ያላካተተ ነው ሲሉ ጥያቄ አቅርበዋል። ዶክተር ደሳለኝ አክለውን ባለፈው ዓመት ብልጽግና በሕዝብ ላይ የጣለው የታክሲ ጭማሪ በኢትዮጵያ ሕዝብ የኑሮ ውድነት ላይ ከፍተኛ ጫና ፈጥሯል። ዘንድሮ ደግሞ የበለጠ ለሕዝብ ኑሮ ፈታኝ የሚሆኑ የታክስ አይነቶችን ለመጫን የታሰበው ታክስ አሳሳቢ ነው ብለዋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች የሰኔ 3 ቀን 2017 ዓ.ም ተመረጥ ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሪያችሁ ቆየው። የጣና ቴሌቪዥን ወቅታዊ ቃለ ምልልሶች፣ ዜናዎችና ትንታኔዎቻችን ደርሷችሁ የዩቲዩብ ቻናላችን በቋሚነት ሰብስክራይብ እያደረጋችሁ ወዳጅ እንድትሆኑ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር